አሰላሙ አሌኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 24፣ 2017 ዕለታዊና ወቅታዊ የጥቁር ገበያ ሐዋላ የምንዛሬ ዋጋ ዝርዝርና የዋጋ ተመነን በተመለከተ በዛሬው ዕለት ጨምሯል ወይስ ቀንሷል? እንግዲህ ይህንን መረጃ ወደ እናንተ ካደረስኳችሁ ከሶስት እና አራት ወራት በላይ ሆኗል። በትንሹ ቻናል ላይ ነበር በየዕለቱ መረጃውን ስንሰጥ የነበር ነው። እንግዲህ በትላንትናው ምሽት ላይ ባልታሰበ ሲስተም ምክንያት ቻናሉ ትንሽ ሪሙቭ ስለሆነ መረጃውን በዚህ ለማድረስ ያክል ወደ እናንተ አርማሽ ተመልካቾቻችን መጥተናል። እንግዲህ እስከሚስተካከል ድረስ በዚህ የምናደርሳችሁ ይሆናል። ጧት ጧት እንደለመር ነው። ሁለት ሰዓት ካርባ ላይ መረጃውን እናደርሳለን። ሁላችሁም ዝግጁ ሆናችሁ ጠብቁ እያልን ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የጥቁር ገበያ ሐዋላ እጅግ በሚገርምና በሚደንቅ ሁኔታ ከሰሞኑ እየተለዋወጠ ይገኛል። እኛም በዚህ ሰዓት ማለትም በኢትዮጵያ ሰዓት አቆጣጠር 6 ሰዓት ላይ ያለውን መረጃ አንብበን ነው መረጃውን ወደ እናንተ ይዘን የቀረብ ነው። በዛሬ ዕለት አንድ የአሜሪካ ዶላርን ስንመለከት 162 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 16270 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላርን ስንመለከት 119 ብር ከ60 ሳንቲም ሲመነዘር አንድ መቶ የካናዳ ዶላር 11960 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ የኢትዮጵያ ብሔራዊ ባንክ በትናንትናው ምሽት እጅግ በጣም ወሳኝ የሆነን አዲስ መመሪያ ይፋ አድርጓል። ይህንን መመሪያ እንግዲህ ሰዓታቾች ሰዓታትን አመቻችቼ በድጋሚ ወደናንተ በዛሬ ዕለት የማደርሳችሁ ይሆናል። ሌላው የቻይና ዩዋን ነው። በዛሬው እለት አንድ የቻይና ዩዋንን ስንመለከት 22 ብር ከ60 ሳንቲም ሲመነዘር 100 የቻይና ዩዋን 2260 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው እለትም አንድ የስዊስ ፍራንክን ስንመለከት 201 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 20140 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው እለት አንድ ዩሮን ስንመለከት 190 ብር ከ10 ሳንቲም ሲመነዘር 100 ዩሮ 19000 ከ10 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው የኳታር ሪያል ነው። በዛሬው እለት እንግዲህ አንድ የኳታር ሪያልን ስንመለከት 42 ብር ከሰባ ሳንቲም ሲመነዘር 100 የኳታር ሪያል 4270 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደዋለ በጠዋት አካባቢ ያገኘ ነውን ከኳታር ደውለን መረጃው እንግዲህ ይህንን ይመስላል። በዚህ ሰዓት ምን ያክል እየተመነዘረ ነው? እንዲሁም ኳታር አካባቢ ያላችሁ በኮመንት አስነብቡን እያልን ወደ ሳውዲ ሪያል ናምራ። በዛሬው ውሎትም አንድ ሳውዲ ሪያልን ስንመለከት 43 ብር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 100 የአውስትራሊያ ዶላር 10470 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው እለት አንድ የባህሬን ዲናርን ስንመለከት 429 ብር ከ99 ሳንቲም ሲመነዘር 100 የባህሬን ዲናር 42999 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊንግ ነው። በዛሬ ሁለት አንድ ፓውንድ ስተርሊን ስንመለከት 222 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊንግ 22270 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለትም አንድ የጆርዳን ዲናርን ስንመለከት 228 ብር ከ1 ሳንቲም ሲመነዘር 100 የጆርዳን ዲናር 22810 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው እለትም አንድ የኦማር ሪያልን ስንመለከት 420 ብር ከ60 ሳንቲም ሲመነዘር 100 የኦማር ሪያል 42000 ከ60 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊድን ክሮን ነው። በዛሬው እለት አንድ ስዊድን ክሮንን ስንመለከት 16 ብር ከ70 ሳንቲም ሲመነዘር 100 የስዊድን ክሮን 1670 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 45 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 4580 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የኢጅፕሻን ፓውንድ ነው። በዛሬ እለትም አንድ ኢጂፕሽያን ፓውንድ ስንመለከት 3 ብር ከ80 ሳንቲም ሲመነዘር 100 ኢጂፕሽያን ፓውንድ 380 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቷ ስነብቦናል ማለት ነው። ሌላው የቱርኮች ሌሊ ነው። በዛሬው እለት አንድ የቱርክ ሌን ስንመለከት 3 ብር ከ30 ሳንቲም ሲመነዘር 100 የቱርክ ሌን 330 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የህንድ ሩፒ ነው። በዛሬው ውለት አንድ የህንድ ሩፒን ስንመለከት አንድ ብር ከ40 ሳንቲም ሲመነዘር አንድ መቶ የህንድ ሩፒ 140 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ ያገኘነውን መረጃ ወደ እናንተ አድማጭ ተመልካቾቻችን ጆሮ ሳንጨምር ሳንቀንስ አትርሰናል ማለት ነው። እንግዲህ ከሰሞኑ የጥቁር ገበያ ሐዋላ እጅግ በሚገርም ሁኔታ እየተለዋወጠ በርካታ ኢትዮጵያኖችን እያስቸገረ ነው። በተለይ የጥቁር ገበያ ሐዋላ መዳከም ለሀገራችን እጅግ በጣም ትልቅ ስኬት ነው። ሐዋላ አገር ይጎዳል፣ ህብረተሰቡንም ለከፋ ችግር ይዳርጋል። ለዛሬ እንግዲህ ያቀረብኩላችሁ ዕለታዊ ምንዛሬ ዋጋ ተመን የ17 ሀገራትን ይህንን ይመስላል። አዲስ መረጃ ከብሔራዊ ባንክ በኩል ያለውን ሙሉ መረጃና ሙሉ ዝርዝር እንግዲህ የምሰራላችሁ ይሆናል እያልኩኝ ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ